በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በመላው ዓለም የምትኖሩ እግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እስከዚህች ዕለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደዚህ ዓይነት መልካም ፈቃድ የሐዲስ ኪዳን ተከታታይ ትምህርታችንን የማርቆስን ወንጌል ነው የምንቀጥለው። የማርቆስ ወንጌል ምዕራፍ ምራፍ አስራ አራትን ባለፈው አይተናል። ምዕራፍ አስራ አምስትን ዛሬ እንመለከታለን። በምዕራፍ አስራ አምስት ውስጥ ምን ምን አለው? ምን ሐሳብ አለው? ምን አንቀጽ አለው? በውስጡ ለእኛ ህይወት የሚመክረን ምንድን ነው? ከዚህ ምን እንማራለን የሚለውን በዝርዝር እንመለከታለን እንግዲህ በዚህ ምዕራፍ ላይ ስንመለከት የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ በፍርድ አደባባይ በጲላጦስ አደባባይ መቆሙን ነው የሚያስረዳን ማለት ነው። ዘይቀውሙ ቅድሜሁ ሊቃነ መላእክት በፍርሃት ወብራድ ረቂቃን፣ ነገደ መላእክት ሊቃነ መላእክት ከነሰራዊቶቻቸው ለምስጋና በፊቱ ተንበርክከው የሚያመሰግኑት የሚሰግዱለት በሱ ስር ሆነው ትማታ እየተንቀጠቀጡ አኪላቸውን እያወረዱ ሱራፌል ኪሩቤል የሚያመሰግኑት ቅድመ ጲላጦስ ቆመ። በምድራውያን ሰፈር መንደር በሚገዙ በአስተዳዳሪዎች በእነሱ የፍርድ አደባባይ ዝቅ ብሎ ራሱን በትትና በፍርድ አደባባይ መቆሙን ይነግረናል ማለት ነው። እንግዲህ እንዲህ ብሎ በማለት ጀምራ ሰው በጽባሕ ተማከሩ ሊቃነ ካህናት ወረበናት ወጸሐፍ ወኩሉ አውድ እንግዲህ በአደባባይ ያሉት ሁሉ የአደባባዩ ህዝብ በሙሉ ጸሐፍት፣ ረበናት፣ ሊቃነ ካህናት የሚላቸውን በጥቅሉ አለ ነው። ወኩሉ አይሁድ አለ። ያ ማለት ህዝቡም ጭምር ማለት ነው። ሸንጎዎቹ ብቻ ሳይሆን፣ ካህናቱን ብቻ ሳይሆኑ፣ አጠቃላይ ከሳሾች፣ ተከሳሾች፣ እንደገና ከሳሾች፣ እንደገና ደግሞ አስከሳሾች እንደገና የሐሰት ምስክሮች የሐሰት ምስክር ገዢዎች እነኝህም ብቻ ሳይሆን አገር መሪዎችም የአካባቢ አስተዳዳሪዎችም ብቻ ሳይሆን ወኩሉ አውድ ማለት አደባባይ ላይ ያለው በአጠቃላይ በአንድ ድምፅ ሁኖ ተሰበሰቡ ነው የሚለው። ውሃን መይወ ለዚህ ኢየሱስ ወሰድጎ መጠወ ለጲላጦስ ጌታችን ኢየሱስ ክርስቶስ አስረው እየጎተቱ ወደ ጲላጦስ ወሰዱት። ወተስእሎ ጲላጦስ ወይ ቤሎ አንተኑ ንጉሶሙ ለአይሁድ። አንተ የአይሁድ ንጉሥ ነህ ብሎ ጲላጦስ ጌታችንን ጠየቀው። አውሳ ጊዜ ገሱስ ወይ ቢሎ ጌታችን እንዲህ ብሎ መለሰ አንተ ትብል አንተ ትላለህ አለው። ዋስተዋደይ ወ ሊቃነ ካህናት ብዙሃ ወቱሳ አልቦዝ አውሳ ብዙ ሊቃነ ካህናት አሳጡት፣ ከሰሱት፣ አሳጡት ብዙ ክስ አቀረቡበት። ዋተቶ ካዕበ ጲላጦስ ወይ ቢሎ አልቦኑ ዘተሰጠው መልስ የምትሰጠው የለህም ብሎ ጌታችን ጲላጦስ ጠይቀው። እንዘመጠ ነዚህ ያስተዋድዩከ ይህንን ያክል ሲያሳጡህ፣ ይህንን ያክል ሲከሱህ፣ ይህንን ያክል ክስ ሲቀርብብህ መልስ አትሰጥም? ምን ብሎ ጌታችን ኢየሱስ ክርስቶስ ጲላጦስ መጠየቁ። ወይ ተሰጠው እግዚእ ኢየሱስ ወይምንተኒ እንከስ ከንከሮ ጲላጦስ ጲላጦስ ከሚያደንቅ ድረስ ጌታችን መልስ አልሰጠም። ወለለበዓል ሀይሎም አሀደ ምንደሞ ቁሀን ዛሀብደሩ ዋሎ አህዱ በሲ ዘስሙ በርባን በየጊዜው ለበዓል አንዳንድ በደለኛ ሰው ወይም የታሰረ ሰው ወይም የተከሰሰ ክስ ያለበት ሰው ይፈታላቸው ነበር። ለበዓል ለበዓል ልምድ ነበራቸውና ከዚያ መካከል እሱን ለመፍታት ፈልጎ ነበር። ጌታችን ኢየሱስ ክርስቶስን ጲላጦስ መፍታት ወይም በዚህ ምክንያት ነፃ ማውጣት ፈልጎ ነበርና መልስ አትሰጥም አለው። መልስ አልሰጠውም ጌታችን ኢየሱስ ክርስቶስ ምክንያቱም እሱ አንደኛ የበደለው የለም አልቀማም፣ አልሸፈተም፣ አልበደለም ያዘባውን ፍርድ የለም። ለዓለም ሁሉ ምረቱ ነው እየመጣ የምረት ባለቤት ራሱ ምረት የሆነ አምላክ ነው። ለዚህ መልስ ያልሰጠው ሁለተኛው ደግሞ መልስ ያልሰጠበት ዋናው ዓላማው መስቀሉን፣ ያንኑ ጽዋ ሞትን መቀበል የዓለም ሁሉ ድነት ህይወት፣ የእሱ ሞት የእኛ ህይወት ስለሆነ የዓለም ሁሉ ህይወት ይረጋገጥ ዘንድ የግድ ለዚህ አትስቀላይ ወይም ማረኝ፣ የቅርታ ድግድ ብሎ መልስ መስጠት ስለሌለበት ነው። ዝም አለው። ከእነኛ ከእስረኞች መካከል ደግሞ ሌላ ሽፍታ በዚያ ዘመን የታሰረ ጠዋት ማታ ይፈተ ዘንድ በተለያየ ሰዎች በሽምግልና ከነገስታቱ ጋር የሚሯሯጥ በርባን የተባለ በአብዛኛው ያሉ ኃጢአት፣ የእሱ እነኚህ፣ የሐሰት ምስክሮችም የሐሰት ከሳሾችም ጭምር ለነሱ ጧት ማታ ደጅ የሚጠና ለመፈታት ረፍት አልባ ሆኖ ይተጋ የነበረ በርባን የሚባል ሽፍታ እንደነበረም መጽሐፍ ቅዱስ ላይ ይነግራል። ኃጢአት ከሰሩ ሰዎች መካከል በርባን የሚባል ነፍሰ ገዳይ ነበረ ወአርጉ ህዝብ ወከልሁም ወሰአሉ ይግበር ሎሙ በከበያ ለምድ ወአውሳ ጲላጦስ ህዝቦቹ ለመኑ እንደለመደው ይቅር ይልላቸው ዘንድ አንድ ሰው ወአውሳ ጲላጦስ ወይቤሎሙ ትፈቅድኑ አሂወ ለክሙ ለንጉስ አይሁድ የአይሁድን ንጉስ ልፍታላችሁ ማለትም ክርስቶስን ማለቱ ነው። የአይሁድ ንጉስ አለው። እነሱ ንጉስ የለንም ብለው እየተቃወሙት ነው። እሱ እግዚአብሔር ባወቀ የአይሁድ ንጉስ አለው። የአይሁድ ንጉስ ብቻ አይደለም የዓለም ሁሉ ንጉስ ነው። የመላእክትም የሰዎች ሁሉ ንጉሰ ነገስት ነው፣ ሁሉን የሚያስተዳድረው እሱ። ግን አይሁድ ንጉስ አለ እስመ ያአምሮሙ ከመበቅናቶም አግብእ ወሊቃነ ካህናት በቅናት እሱ እንዲያስገቡት ያውቃልና ወሊቃነ ካህናት ተሰብ ከክቦሙ ለህዝብ ከመበርባን ሀይ ሰአሉ ያሂሎም በርባንን ይፈታላቸው ዘንድ እንዲለምኑ ቃነ ካናቱ አስቸገሩ ወካይ በአውሳ ጲላጦስ ወይ ቤሎሙ ምንተ እንከ ትፈቅዱ ረስዮ ለዘተብህለ ንጉስ አይሁድ የአይሁድ ንጉስ የተባለው እሱን ምን እንዲያደርገው ትፈልጋላችሁ ብሎ ጠየቃቸው። ወካይ በከሉ ኩሎም ወይ ቤሉ ኋየለ ቃሎም ለህዝብ ወለሊቀነ ካህናት ወይ ቤሉ ስቅድሎ ስቅድሎ፣ እሱን የአይሁድን ንጉስ ስቀለው በርባንም ፍታው ብለው መጩኋቸውን ኢየሱስ ክርስቶስ ይሰቅሉ ዘንድ ጴላጦስም ለእነሱ አሳልፎ መስጠቱን ይህንን በማርቆስ ወንጌል በዚው በምዕራፍ አስራ አምስት ላይ በደንብ አድርጎ ይነግደናል ማለት ነው። እንግዲህ ዋብ ዕው ሀራ ውሳጤ አጸድ ሀበ ምኩናን ፍርድ የሚሰጥበት ወደ አደባባይ ወደዚያ ወሰዱት፣ ወደ አጸዱ ውስጥ አስገቡት። ወፀውም ሁሎ ሰገራ ተሰጲራ የወታደር ጭፍራዎችን ሁሉ ጠሩ። ዋልበስጎ ሚላተ ቀይ ልብስ አለበሱት። ወፀፈሩ አክሊለ ዘሶክ ዋስተቀጸልዎ ላይ ለርሱ የሾካክልል ደፉበት በራሱ ላይ ማቀዳጁ ይሳለቅ ወይ ልወ በሃ ንጉሶም ላይሁን የአይሁድ ንጉስ ነህ እያሉ ይሳለቁበት ነበር። ይቆረቡ ወርሶ በህለት በዘንግ ራሱንም ይመቱት ነበረ። እንግዲህ ያው ንጉሰ ነገስት ነህ እያሉ ይሳለቁበታል። እሱ ባወቀ ግን ንጉሰ ነገስት በሆኑን በእነሱ አንደበት እያናገራቸው ነው። እንግዲህ ወውእቱ ንጉሰ እስራኤል ለየደሊ ኪዜ የምንመስቀሉ እስ እሱ የእስራኤል ንጉስ ከሆነ ወይም ያሁን ንጉስ ከሆነ ከመስቀሉ ራሱን ይውረድ፣ ራሱን ያድን ወንም ወቱ እንመንበት ወለይ ተሰቅሎ ምስት የዘነጉግቦ ከእሱ ጋር የተሰቀሉትም በተለይ ፈያታዊ ዘፀጋም በግራ የተሰቀለው ሽፍታ አንተ እግዚአብሔር የእግዚአብሔር ልጅ ከሆን ከመስቀሉ ረድና፣ እስኪ እንመንብህ እያለ ያሽሟጠጠው እንደነበረና፣ ሌሎቹም ደግሞ በአደባባይ ሰቅለው ያሽሟጠጡበት እንደነበረ በዝርዝር ይነግረናል። ያው ከበደለኞች ጋር ተቆጠረ ብሎ የተናገረውም የነቢያት ትምህርትም ይፈጸም ዘንድ ሁሉን ደረጃ በደረጃ በትንቢተ ነቢያት የተነገረው የተሰበከው በኦሪተ ሙሴ የተጻፈው የተነገረው በቀመረ ነቢያት የተቀመረው ሁሉ ይፈጸም ዘንድ ጌታችን የመጣው ለዚያ ነውና፣ ሁሉም ነገር በሱ ላይ ያልተፈጸመ የለም። የተነገረ ሁሉ እንደተፈጸመበት በዝርዝር ይነግረናል። ከዚያ ይቀጥልና እንግዲህ በመስቀል መስቀል ላይ መሰቀሉ ይነግረናል። እንግዲህ የመጨረሻው ድነት ዓለም መስቀል ላይ እንደሆነ ሶበ በኮነ ጊዜ ቀትር ጸልመ ፀሐይ ጌታችን በመስቀል ላይ ተሰቅሎ ሳለ ቀትር ሲሆን ፀሐይ ጨለመም። ወኩሉ ዓለም ጸልመ ዓለም ሁሉ ጨለማ ሆነ። እስከ ሶስት ሰዓት ከስድስት ሰዓት እስከ ዘጠኝ ሰዓት አጠቃላይ ጨለማ ለመሆኑን ብርሃኗን ፀሐይ መሰውሯን ነው። ምክንያቱም ርቃኑን ግን ጨርቅ ገልድሞ እርጥብ ግን ተሸክሞ ጉዞ አድርጎ ነበርና ለእኔ ብርሃንን የፈጠረ እግዚአብሔር በእኔ ብርሃንነት እሱን ፍጡራን ርቃኑን አያዩትም ስትል ፀሐይ ወደ ጨለማ መቀየሯን ራሷን እንደገና ወርህም ደግሞ ደም ማልቀሷንና ከዋክብትም እንደ ቅጠል መርገፋቸው በዘጠኝ ሰዓት ላይ ጋር ጊዜ ኢየሱስ በአብይ ቃል ወይ ኤሎሄ ሄ ኤልማ ስላማ ሰበቅታኒ ዘበትርጓሜሁ ይብል አምላኬ አምላኬ ለምን ታደገን። እንግዲህ ዘጠኝ ሰዓት ሲሆን ቅድስት ነፍሱ ከቅዱስ ሥጋው ከመለየቷ በፊት ጌታችን ጩሆ ተናገረ። የተናገረውም አምላኬ አምላኬ ወይም በዕብራይስጡ ኤልማስ ኤልማስ በእኛ ወደኛ ወደ ግስን ተደርጎ አምላኬ አምላኬ ወደ አማረኛው አምላኬ አምላኬ ማለት ነው። ላማ ማለትም ለምንት ማለት ነው። ሰበቅታኒ ሀደገኒ ተውከይ ማለት ነው። ስለዚህ ለምን ተውከይ ብሎ ጩኸ ነው፣ ያው ለአቅርቦተ ሰይጣን ለጠይቆ ትፍሲት እና ለአራያ ብለነዋል። የጩኸው ለዚያ ነው እንጂ ከሱ በላይ ሌላ ፈራ ይኑሮበት ወይም ፈርቶ ደንግጦ ተጨንቆ እንዳልሆነ ይህንን ሊቃውንት አባቶቻችን ያሰ ወቦ እለ ይብሉ ምለይ ቀውሙ ህየ ኤልያስ አይጸው አይ፣ ይሄማ ኤልያስን ነው የሚጠራው። አምላክ አይደለም ኤልማስ ሲል፣ ኤልማስ ማለት አምላኬ ማለት ግን ኤልያስን ነው የሚጠራው፣ ሩቅ ብእሲ ነው ብለው ክብር ይግባውና ወደ እርሱ መቅረባቸውን ለአቅርቦታ ሰይጣን ነው። ሰይጣንም ሲቀር በነፋሳው ታርጠ ወጥሮ ማስጨነቁን ወሮጸ ሀዱ ወመላ ሰፍነገ ብሄያ ሃሞት መራራ ሀሞትን አንጥቶ ዋሰረ በህለት በእንጨት አስሮ ወይም በዘንግ አስሮ ዋስተይወ ወይቤ ህድጉ ንራይ ለበ ይመፅ ኤልያስ አውርዶ ኤልያስ መቶ ያወርደው እንደሆነ እንመን ብሎ ያንን እንዳጠጣውና እን እያሉ እንደተዘባበቱበት ወገ አረግ እዚ ኢየሱስ በአብይ ቃል ጌታችንም ጩሆ ተናገረ መጠ ነፍሶ ነፍሱንም ሰጠ። እንግዲህ ክብርት ነፍሱ ከቅዱስ ጋር የተለየችው ዘጠኝ ሰዓት ነው። ወተሰጠ መንጦ ላይ ተምኩራብ ለክሌም ላይሉ እስከታይቱ ረሲዮ እንግዲህ እዚህ ላይ ስንመለከት በተለይ ይህንን መጽሐፍ የተረጎመው ይህንን አንቀጽ በደንብ አድርጎ ስለ ስቅለቱ የጻፈው ከሊቃውንት አንዱ ታላቁ ሊቅ ቅዱስ አትናቲዎስ ነው። አትናቲዎስ በድርሳኑ ላይ በሃይማኖት አበው በተለይ በደንብ አድርጎ ገልጾታል። ጌታችን ሲሰቀል በሰማይ በምድር የተደረጉት አምራት በሰማይ ፀሐይ ጨለመ፣ ጨረቃም ወደ ደም ተቀየረች፣ ከዋክብት እንዲገጠል ረገፉ። የተቆጣ መላክ ሰይፍ ወረወረ። የተወረወረው ሰይፍ ወዘበጦ ለመንጦ ላይ ተምኩራ ወረሰቦ ለክ ክፍል ላይሉ ስከታይቱ መጋረጃውን ከሁለት ሰንጥቆ እስከ ታች ድረስ መጋረጃውን ሰንጥቆ መውረዱን፣ ይሄ በሰማይ የተደረጉት። በምድር ደግሞ መጋረጃው መቆረጡ ከሁለት መሰንጠቁ፣ እንደገና ሙታን መነሳታቸው፣ ከአምስት መቶ አምስት መቶ እስከ ስድስት መቶ ያላነሱ ሙታን መነሳታቸው፣ እንደገና ደግሞ መላየት እንደቅጠል ረግፈው መስቀል ስር ቅዱስ ቅዱስ እያሉ መታየታቸው አይባን መፈተታቸው መቃብር መከፈታቸው፣ እነኝህን በዝርዝር ይጽፋል። እንግዲህ በዚህ ላይ በዕለተ ይህ ብቻ አይደለም የተደረገው በሰማይ በምድር ታምራት እንደዚህ ተደርገዋል። ፈያታዊ ዘይማን ይህንን ሲ በመንግስት አስበኝ ብሎ መጮሁ ዛሬ ከኔ ጋር በገነት ትኖራለህ ከአዳምን ቀድመው ትገባለህ ብሎ እግዚአብሔር ቃል መግባቱን በዝርዝር የሚያስረዳን በዕለተ ዓርብ ጌታችን በተሰቀለ ጊዜ የተደረገውን ድንቅ ታምራት የሚገልጽ ነው ማለት ነው። ከዚያ ይቀጥልና የመጨረሻውን አንቀጽ ስንመለከተው በዚህ ምዕራፍ ላይ ወመሴዮ አርባ ሚሃ በአተ ሰንበት አርብ መሽቶ ሰንበት በሚገባበት ጊዜ ማለትም አርብ 11 ሰዓት ሲሆን ማለት ነው። መፃ ወሴፍ ማርማቲያስ ሲሄር ወጠቢው ውእቱ ይሴፎ መንግሥተ እግዚአብሔር እግዚአብሔርን መንግስት ተስፋ እያደረገ የሚኖር እጸድቃለሁ፣ እገባለሁ፣ እግዚአብሔር አለምን ለማዳን መጥቷል፣ አንድ ቀን ያገኘዋለሁ እያለ ተስፋ የሚያደርግ ሰው ነበረ። ወቦ ሀበ ጲላጦስ ወሰአለ ስጋ ሁለጊዜ ኢየሱስ ወደ ጲላጦስ ገብቶ ወደ ኢየሱስ ክርስቶስን አውርጄ ልገነዝ ብሎ እንደጠየቀ ዋንከረ ጲላጦስ ወይ ፎ ሞተ ወጸውዖ ሐራዊ ወተስእሎ ሞት፣ እንዴት ሞተ ብሎ ሐራዊውን ጲላጦስ መጠየቅ፣ ወይ ብሎ ወዲያኑ ሞተ፣ ፈጽሞ ሞተ ወይቤ እወ ሞተ አዎ ሞታ አለ። ዋይምሮ ማሐባራዊ ከመሞተ እንደ ሞተ አውቆ ዋዘዘ ይጸገዎ ለዮሴፍ ለዮሴፍ ይሰጠው ዘንድ ስጋውን መፍቀዱ ወተሳየጠ ዮሴፍ ሰንዱናተም ዋውረድዎ ወገነዞ በሰንዱናት ወቀበሮ ውስተ መቃብር ሐዲስ ዘውቀረ ለርሱ ለራሱ ያዘጋጀው መቃብር ነውና ወደዚያ ወስዶ እንደቀበረው። እንግዲህ ሌሎቹ ወንጌላውያን ኒቆዲሞስን ኒቆዲሞስ ጋር አብረው ዮሴፍና ኒቆዲሞስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደገነዙት ኒቆዲሞስ ያ ሌሊት ሌሊት ከጌታችን ሲማር የነበረው ቀን አይሁድ ሊመራ የነበረው የአይሁድ ምሁር ሆኖ አዲስ ኪዳንም ጠንቅቆ ያወቀው አይማድ የሚስጥራትን በተለይ ምስጥረ ጥምቀትን በጎላ በተረዳ ከጌታችን ከኢየሱስ ክርስቶስ ተምሮ ለእኛም ማብነቱ ዛሬ በገሀድ ጥምቀትን እንድናስተምር አብነት የሆነው ኒቆዲሞስ ሞስ ሁለተኛ የሃርማቲያስ አካባቢ እዚያው ቀራንዮ ማለት ነው። ቀራኒ አካባቢ አርማቲያስ የሚባል ሰፈር የሚኖር ዮሴፍ ዘአርማቲያስ የሚባለው ሰው ሁለቱ በአንድ ላይ ሆነው ጌታችን ከመስቀል አውርደው የገነዙ እስከ መስቀል ድረስ የታመኑ እስከመጨረሻው ድረስ በተማሩት ትምህርት ጸንተው ከመስቀል አውርደን ካልገደዝንማ ምን የሱ ሆን መማራችንስ ትርጉ ምንድን ነው? የሱ ተከታይ መሆናችንስ ምንድን ነው? የጽርቅ ስራውስ ምንድን ነው? ብለው ማንንም ሳይፈሩ መስቀል አደባባይ ሂደው ጲላጦስን ለምነው እንደገነዙትና ወደ መቃብር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ መቃብር ኒቆዲሞስ መጎናጸፊያ እንደገናም ደግሞ ከርቤ ሽቱ አድርጎ ያን ሁሉ ገዝቶ ይዞ መጥቶ ለመገነዝ መጥተው አብረው ከገነዙ በኋላ ዮሴፍ ዛር ማትያስ ደግሞ ለራሱ ያዘጋጀው የሄዋን ልጆች ሰው ያልተቀበረበት አዲስ ልዩ የሆነ መቃብር በዚያ ውስጥ ገንዘው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንደቀበሩት በዝርዝር ይነግረናል። ይሄ ሲሆን ግን በዚያም አካባቢ እነ ማርያም መግደላዊት አብረው እንደነበሩ ሌሎችም ሴቶች አብረው እንደነበሩ በዝርዝር ይነግረንና ይህ መጽሐፍ ሀሳቡን ያጠናቀቃል ወይም ምዕራፉ በዚህ ይጠናቀቃል ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየ